በተባበሩት አረብ ኤምሬትስ ላይ የጦር መሳሪያ ሽያጭ እገዳ እንዲጥሉ አሜሪካና ብሪታንያ ላይ ግፊት መጠናከሩ ተሰማም። ዱባይ ጭፍጨፋ ፈጽሟል ለሚባለው የሱዳን ፈጥኖ ደራሽ ሚሊሻ ቡድን የጦር መሳሪያ ድጋፍ እያደረገች መሆኑ ትልቅ ተቃውሞ ማስነሳቱ ይነገራል። በተለይ ከሰሞኑ ሚሊሻ ቡድኑ በተቆጣጠረው የዳርፉር ቁልፍ ከተማም ኤልፋሸር በሰላማዊ ሰዎች ላይ ሰፊ ግድያና የመብት ጥሰት ፈጽሟል መባሉን ተከትሎ ቡድኑን በጦር መሳሪያ በምትደግፈው የተባበሩት አረብ ኤምሬትስ ላይ ተቃውሞ በርትቷል ነው የሚባለው። እናም አሜሪካና ብሪታንያ በኤምሬትስ ላይ የጦር መሳሪያ ሽያጭ ገደብ እንዲጥሉ የውስጥ ግፊት ማየሉን የኢራን ቴሌቪዥን ዘግቧል። የአሜሪካ ሴናተር ክሪስ ቫን ሃለን በሱዳን ኤልፋሸር ከተማ አሰቃቂ ግድያና ስቃይ እያደረሰ ያለውን ፈጥኖ ደራሽ ኃይል የተባበሩት አረብ ኤምሬትስ ጦር መሳሪያ እያስታጠቀች ነው። እናም የሱዳን የጦር ወንጀሎች ማቀጣጠሏን ወይም መደገፏን እስክታቆም ለኤምሬትስ ጦር መሳሪያ ሽያጭ እንዲቆም የሚያስችለውን ረቂቅ ደንብ ማጽደቅ ይገባል ብለዋል። በተመሳሳይ የአሜሪካ የተወካዮች ምክር ቤት አባል ግሪጎሪ ሚክስ በበኩላቸው ለዱባይ የጦር መሳሪያ ሽያጭ መቆም አለበት የሚል ድምፅ አሰምተዋል። የሱዳን አውዳሚው ግጭት እንዲቆም ድጋፍ ማድረግ ሲገባን ጭራሽ ጦርነቱ እንዲባባስ እየሰራች ላለችው ኤምሬትስ ጦር መሳሪያ እንሸጣለን ሲሉ ወቅሰዋል። የብሪታንያ ህግ አውጪዎችም ሀገሪቱ ለዱባይ የምታደርገውን የጦር መሳሪያ አቅርቦት እንድታቆም እየጠየቁ ናቸው ተብሎ ብሏል። የብሪታንያ ፓርላማ አባሏ ሞኒካ ሃርድን ከአሰቃቂነት አልፏል ባሉት የሱዳን የእርስ በርስ እልቂት ሳቢያ 30 ሚሊዮን ህዝብ የሰብአዊ እርዳታ ሲያስፈልገው 8 ሚሊዮን ህዝብ ደግሞ ለረሃብ መጋለጡን ገልጸዋል። ታዲያም ይህንን የዓለማችንን አውዳሚ ጦርነት ለማስቆም የምናደርገው ጥረት ለተፋላሚ ወገኖች የገንዘብና የመሳሪያ ድጋፍ በሚሰጡ ሀገሮችና ተቋማት ላይ እርምጃ በመውሰድ ጭምር ሊጠናከር ይገባል ሲሉ ዱባይን በስም ጠርተው አውግዘዋል። የተባበሩት አረብ ኤምሬትስ ብሪታንያ ሰራሽ ጦር መሳሪያና ወታደራዊ ቁሳቁስ ለፈጥኖ ደራሽ ኃይል ድጋፍ ማድረጓን ያረጋገጠ ሪፖርት ለብሪታንያ መንግሥት መድረሱ ይነገራል። ኢራን የአሜሪካንን የኒኩሌር ሙከራ ትዕዛዝ ማውገዟ ተሰማም የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ ትራምፕ የኒኩሌር ሙከራ እንዲካሄድ የሰጡትን ትዕዛዝ ኃላፊነት የጎደለው ሲሉ አውግዘዋል እኛን ለሰላማዊ አገልግሎት የኒኩሌር ግንባታም አትስሩ እያሉ እነርሱ በይፋም ዓለም አቀፍ ህግ የሚጥስ የኒኩሌር ጦር መሳሪያ ግንባታ ለማካሄድ እየተዘጋጁ ነው ብለዋል ውጭ ጉዳይ ሚኒስትሩ እናም የአሜሪካ ድርጊት ዓለም አቀፍ ሕግ እየጣሰ ያለው ማን እንደሆነ በትክክል ያሳያል ሲሉ ሚኒስትሩ ገልጸዋል። ፕሬዚዳንት ትራምፕ የኒኩሌር ሙከራ እንዲካሄድ ትላንት ለመከላከያ ሚኒስቴር ትእዛዝ መስጠታቸው ሲታወስ፣ ይህም አሜሪካም የመጨረሻ የኒኩሌር ቦምብ ሙከራ ካደረገች ከ33 ዓመት በኋላም ለመጀመሪያ ጊዜ የሚካሄድ ይሆናል። ትራምፕ ትእዛዙን የሰጡት ከጥቂት ቀናት በፊት ሩሲያም የኒኩሌር ሚሳኤል ሙከራ ማድረጓን ተከትሎ ሲሆን ሞስኮ ግን ሚሳኤሉ ከኒኩሌር ያልተገናኘ ነው ስትል ምላሽ መስጠቷ ታውቋል። ሩሲያም አሜሪካና ቻይናም ከዓለማችን የኒኩሌር ክምችት 88 በመቶውን በመያዝ ይመራሉ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ አሜሪካ በካሪቢያን በካሪቢያንና ፓስፊክ በመርከቦች ላይ የምትፈጽመውን ጥቃት አወገዙ። በሕገ ወጥ አደንዛዥ እጽ ዝውውር የተሳተፉ ናቸው በሚል የአሜሪካ ጦር እየፈጸመ ያለው ጥቃት ዓለም አቀፍ ሕግ የሚጥስ ነው ብለዋል ኃላፊው ቨከር ተርክ ዛሬ በሰጡት መግለጫ ከመስከረም ጀምሮ በአሜሪካ ጥቃት ከ60 በላይ ሰዎች መገደላቸውን የጠቀሱት ኃላፊው ዋሽንግተን በአስቸኳይ ከድርጊቷ ታቅባ ነፃና ገለልተኛ ማጣራት እንዲደረግ ጠይቀዋል። በእርግጥ የአደንዛዥ እጽ ዝውውርን የመከላከል ስራ ከባድ መሆኑን የገለጹት ባለሥልጣኑ ያም ሆኖ ሕገወጥ ግድያ እየፈጸሙ ችግሩን መከላከል ፍጹም ህጋዊነት ያለው ተግባር አይደለም ብለዋል። ፕሬዚዳንት ዶናልድ ትራምፕ ግን ወደ አሜሪካ የሚደረግን የአደንዛዥ እጽ ፍሰት ለመከላከል ዘመቻው በጣም አስፈላጊ መሆኑን ገልጸዋል። ዘመቻውን የመቀጠል ህጋዊ ስልጣን እንዳላቸው በመጥቀስ የመንግስታቱ ድርጅት ባለስልጣን ግን ተጨባጭ ስጋት ያልፈጠሩ ወይም የሌሎችን ህይወት አደጋ ላይ ያልጣሉ ሰዎችን በመግደል ህግ እየጣሱ ነው በሚል የአሜሪካ መሪዎችን ከሰዋል። ጀልባዎችን አቅጣጫ አስቀይሮ ተጠርጣሪዎችን እያሰሩ ማጣራት ሲቻል ግድያን ምናመጣው ብለዋል። አሜሪካም በካሪቢያን ባህር አዲስ በጀመረችው ዘመቻም በርካታ ወታደሮች ጀቶችና መርከቦች ያሰፈረች ሲሆን የዓለማችንን ግዙፍ የጦር መርከብ ሳይቀር ካሪቢያን ባህር ማስጠጋቷ ይነገራል። ኮካይንን ጨምሮ ከፍተኛ መጠን ያለው ህገወጥ አደንዛዥ እጽ ከላቲን ሀገሮች ወደ አሜሪካም የሚገባው በፓስፊክ ውቅያኖስ በኩል ነው ይላሉ የአሜሪካ ባለስልጣናት። ወደ አሜሪካ ከሚገባው እጽ 74 በመቶ በፓሲፊክ ፣ ቀሪው በካሪቢያን ባህር በኩል መነሻቸው ደግሞ በዋነኛነት ከቬንዙዌላና ከኮሎምቢያ ስለመሆኑ ደጋግመው ይገልጻሉ። ለዚህም ነው አሜሪካም የእጽ ዝውውሩን መከላከል አልቻሉም ባለቻቸው የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ ላይ ማዕቀብ የጣለችው ይባላል። ጉስታፎ ብቻ አይደሉም። የአደንዛዥ እጽ አዘዋዋሪ ድርጅት ይመራሉ ያለቻቸውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ይዘው ለማሰር የአሜሪካ መሪዎች የ50 ሚሊዮን ዶላር ሽልማት ይፋ ማድረጋቸው ይታወሳል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በህዝብ ዘንድ በመጠላት ወይም ዝቅተኛ ተወዳጅነት በማትረፍ ክብረ ወሰን ሰበሩ። በሀገሪቱ የግማሽ ክፍለ ዘመን ታሪክ ብዙ ህዝብ የጠላው መሪ በመሆን ክብረ ወሰን መስበራቸውን አንድ ጥናትን ጠቅሶ አሶሺየትድ ፕሬስ ዘግቧል። ጥናቱን ያካሄደው ተቋም ባሰባሰበው ድምፅ ሰባ በመቶ የፈረንሳይ ሕዝብ ማክሮን ስልጣን እንዲለቁ እንደሚፈልግ ሲገልጽ 11 በመቶ ድጋፍ ሰጥቷቸዋል። ያለፉትን ዘጠኝ ዓመታት በስልጣን ላይ የቆዩት የ47 ዓመቱ ፕሬዚዳንት ኢማኑኤል ማክሮን በሚቀጥለው የፈረንጆች ዓመት ስልጣን ወይም ደግሞ የስልጣን ጊዜያቸው የሚጠናቀቅ ቢሆንም አብዛኛው ሕዝብ ከወዲሁ እንዲለቁ ይፈልጋል። በህዝብ ዘንድ የነበራቸው ተወዳጅነት ቁልቁል የወረደው ደግሞ አንድም ቃል የገቡትን ባለመፈጸማቸውና ተደጋጋሚ በታየው የፖለቲካ ቀውስ ምክንያት ነው ይባላል። በአንድ ዓመት ውስጥ የሶስት ጠቅላይ ሚኒስትሮች መዋቅር መፍረሱ በማክሮን ዕውቅና ላይ ጥላ ሲያጠላበት ኢኮኖሚን በተመለከተ ተጨባጭ ለውጥ ለማምጣት የገቡትን ቃል በተግባር አላሳዩም በሚል ይወቀሳሉ። ለአስርተ ዓመታት የዘለቀውን ከፍተኛ ስራ አጥነትን የሚቀርፉ ስራ ዕድሎችን እፈጥራለሁ ያሉበት ይጠቀሳል። ማክሮን በ2016 የተኳቸው የሀገሪቱ ፕሬዝዳንት ፍራንሲስ ሆላንድም እንደ ማክሮን ባይሆንም በሕዝብ ዘንድ ብዙም ተወዳጅነት አልነበራቸውም ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በአርሲ ዞን በእምነቱ ተከታዮች ላይ የተፈጸመውን ጥቃት አወገዘም። መንግሥት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። የኢትዮጵያ የሃይማኖት ተቋማት ጉባኤም በተመሳሳይ መንግሥት በኦርቶዶክስ እምነት ተከታዮች ላይ የሚፈጸመውን ጥቃት እንዲከላከል ጥሪ አቅርቧል። በአርሲ ዞን የተለያዩ ወረዳዎች ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 25 የኦርቶዶክስ እምነት ተከታዮች መገደላቸውን ቋሚ ሲኖዶሱ ባወጣው መግለጫ አመልክቷል። በእምነቱ ተከታዮች ላይ የሚፈጸመው ግድያም ከዕለት ወደ ዕለት እየተባባሰ መምጣቱን የገለጸው ሲኖዶሱ ከአርሲ ሀገረ ስብከት የተላከው ሪፖርት ከባድናውም ጥልቅ ሐዘን የፈጠረ ነው ብሏል። መንግስታዊ አካላት ይህንን ኢሰብአዊ ድርጊት እንዲያወግዙና የዜጎችን የመኖርና የእምነት ነፃነት መብትን እንዲያስከብሩ ጠይቋል። ጥቃቱን በተመለከተ የአንደኛው ወረዳ አስተዳዳሪ አጣርተን መረጃ እንሰጣለን ሲሉ፣ የአርሲ ዞን ዋና አስተዳዳሪ ግን የሚባለው ሁሉ ውሸት ነው፣ ጥቃት አልተፈጸመም በማለት ማስተባበላቸውን ቢቢሲ ዘግቧል። ፌዴራል መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም።